የፌዴራል መንግስት በትግራይ ክልል አሁናዊ ሁኔታ ላይ ከትግራይ ክልል ተወላጆችና ነዋሪዎች ጋር ውይይት አድርጓል። ሰላም፣ ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል የውይይት መድረክ በአዲስ አበባ ዩኒቨርሲቲና በሴንተር ፎር ሪስፖንሲብል ፒስፉል ፖለቲክስ አዘጋጅነት ተካሂዷል። በውይይቱ በትግራይ ክልል የፌዴራል መንግስት ሰላምና ልማት እንዲረጋገጥ እየሰራቸው ያሉትን ስራዎች በማድነቅ ድጋፍ እንደሚያደርጉ ተሳታፊዎች አንስተዋል። የጦርነትና የጥፋት መንገድ የማይጠቅም መሆኑ ተገንዝቦ ሰላማዊን መንገድና በሰላም ጉዳይን ለመፍታትና ለመጨረስ ማሳስበው የምክር ኮሚሽን ያስፈልገናል። ከኢትዮጵያ እስካለን ድረስ ከኢትዮጵያ ውስጥ ኢትዮጵያኖች የሚያደርጉት በሙሉ ማድረግ አለብን፣ መመካከር አለብን። በመድረኩ የተገኙት የሰላም ሚኒስትር መሀመድ እንድሪስ በኢትዮጵያ ፖለቲካ ውስጥ ሰላምና ልማትን ለማፋጠን ኃላፊነት መርሃችን ሊሆን ይገባል ነው ያሉት። ዲሞክራሲና ልማት እንዲመጣ ከፈለግን ሁልጊዜ ኃላፊነት መመሪያችን ወይም መርሃችን ሊሆን ይገባል። የሰላም ሚኒስትሩ አክለውም የሐሳብ ፖለቲካን ባህል ማድረግ ይኖርብናል ብለዋል። ሐሳብ ያሸንፋል፣ ስለ ሐሳብ እንነጋገር ተብሎ ወጣቶቹ ደፍረው የተለያዩ ጉዳዮች በሚቀነቀኑበት የፖለቲካ አውድ ውስጥ እንነጋገር፣ በመነጋገር እናተርፋለን። እንነጋገር፣ በሰለጠነው አሁን ባለው በዓለም ነባራዊ ሁኔታ ሐሳብ ነው ሀገርን የሚገዛው። ከዚህ መርህ ወጣ ብሎ እንኳ ወደ ጦርነት የገቡ አካላት ጦርነት ውጤቱ የከፋ መሆኑን ስለሚያውቁ እየተዋጉ እንኳ ከጦርነቱ እንዴት እንደሚያመልጡ እየተጎዱ እንኳ ከጦርነቱ እንዴት እንደሚያመልጡ ለተቀን ነው የሚሰሩት። በቅርብ ጊዜ በዓለም ሁኔታ ላይ ባየነው ሁኔታ ያየነው እየተዋጉ ይህ ነገር ከመስመር እንዳይወጣ የበለጠ ጉዳት እንዳያመጣ ለመውጣት ያደረጉትንና የበለጠ እፎይታ የሰላም አየር ሲተነፍስ ሲተነፍሱ ትልቅ እፎይታ እንደሆነ ያመላከቱበት ሁኔታ ነው። ምክንያቱም ጦርነት እኔ ሰው የሚወለድበትን የሚያድግበትን የተፈጥሯዊ ሕግ ያናጋል። ሰላምን ለማስፈን የመንግስት ድርሻ ብቻ ሳይሆን ሰፊውን የክልሉን ወጣቶች ተሳትፎ እና ርብርብን ጭምር የሚሻ ነው ያሉት ደግሞ በመድረኩ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ናቸው። ሰላም ያስፈልገናል። ወጣቶች መምራት አለባቸው፣ ምንም ጥያቄ የለው። መኖር መቻል አለባቸው። ወጣቶችን ህይወት በሚመለከት የማይመለከታቸው ሰዎች የሚወስኑበት ስርዓት ማክተም መቻል አለበት። የትግራይ ህዝብ ከማንም ህዝብ በላይ ሰላም ይገባዋል የሚባል ህዝብ ነው። ስለዚህ ሰላምን ላብሪ ያደረገ አስተሳሰብ ሊነቀል ከሆነ አሁን እዚህ መድረክ ላይ የምንወያየው ካንዲድ ካንዲ ሁሉም ሰው መነጋገር ያለበት ነገር ቢኖር ጠመንጃምን መንከ በሚል ብቻ የሚገለጽ አይደለም። ከምንም ነገር በላይ ግን የውጭ አደጋዎች ላይ ብዙ ጊዜ እያሳበብን ከምንኖር ውስጣችን ውስጥ ያለውን ችግር በደንብ ማየት ከቻል አብዛኛውን ችግር ምንፈታው ስለሆነ አይ ቲንክ ሰላም የሚባለውን አጀንዳ ይዘን ነክሰን ማነጋገር መቻል ትልቅ ነገር ይመስለኛል።